አሁን እኛ የምንታገለው ሙተን ለመሞት እንጂ ደሞዝ ወይም ነገ ስም ምንድን ነው የምትሉት፣ ይሄ የሙት ገንዘብ ምናምን የሚከፈለው ያለ የለም ፋኖ ነው። እሱ ካሳ ምናምን የሚከፈለው አይደለም። ያ ፋኖ ለነፃነት ነው የሚታገል ፋኖ ለአንድነት የሚታገል ፋኖ ለሀገሩ ለገበሬው፣ ለማህበረሰቡ፣ ለአዋቂው፣ ለልጁም ለአዋቂው ነው የሚታገል። ለሃይማኖተኛውም ሃይማኖት ሰው ለሆነ ፍጡር ለሆነ ለሆነ ሁሉ ነው የሚታገል ለማንም ብለን አይደለም የምንጠቀው እያሰረ እየገደለ እንደፈለገ እንደፈለገ ቢወረጉ እንደፈለገ እስር ቤት የሚያሳድር ስለሆነ ራሱ በዚህ ልክ ቢቃወማለና የእኛ ደግሞ ስነ ልቦናችን ስቅ ሊልብትት እንጂ የመሳሪያ ፍቅ አይደለም። አሁን አልታጠቅምም ብሎ አማራው በሙሉ ዝም ቢል እንገራቸው ከመሞት ወደ ኋላ ሚል ሞት ከአንተ ቤት ናት ያለ ሞት አንድል ሞት አይቀርም። አማራ የተባለው በሙሉ አሁን ሌላ ነው። ማለት ለሌላው ሀገር ለሌላው ክልሎች የሚሰጠው ትምህርት ሌላ ነው። አማራ ሁን እንዲ አውሬ ነው ይታያል። ከአውሬነት ሰው ሆነን ለማሳየት ደግሞ አሸናፊ ሆነን ማለት ያንን ካላሸነፍን ምን እንደሆነ ማሳወቅ ማስተማር፣ መድረክ ከሌለ መድረክ የምከፍትበት ደጃፍ መክፈት ካልቻል፣ ያው እንግዲህ ተዘግተን ነው የምናልቀው። ማለት ለትውልድ ራሱ ለሚመጣው ትውልድ ክፉ ነገር ጥለን ነው ምን። ስለዚህ ወይ ማሸነፍ ነው ወይንም አንድ መጥፋት ነው የተሰጠን ነው። አንድ ይሄ ሁለት ብቻ ነው የተሰጠ። ስለዚህ እንደ አማራ አባቶቻችን፣ ወንድሞቻችን ከውጭ ከውስጥ ያሉት አሁን ተረዳዲቶ፣ እባካችሁ አንድ ሁነን ይሄንን በዚህ ክልል ውስጥ ያለውን በአማራ ውስጥ ያለውን ሕዝብ አንድ አድርገን አቋማችንን አንድ አድርገን በበትር ማሸነፍ ነው፣ በምርጫ ማሸነፍ ነው፣ በማንኛውም አሸነፍ ነው። አንድ እንሁን ብለን ሁሉ ጊዜ ለፍልፈን ነው ነው አንድ ሁነን ምርጫውን ከምናሸንፈው ነገር ምርጫ የሚባልም እንኳን የሚያሸንፈው አንድ ስትሆን ነው እንጂ አንድ ካልሆን ሶስት አራት ካከፋፈለ በገንዘብ በተለያየ ነገር በስልጣን ከከፋፈለና ግማሹ ወዳጅ የሆነን ግማሹ ያው እንግዲህ ጥላ ቢሆን መሀል ላይ መጠቃት መገደል እየተጎነበጥን እናልቃለን ማለት ነው። ስለዚህ አንድ እንሆንና በምንም ቢሆን በምንም እናሸንፍ ብለን የዛሬ ሁለት ዓመት ነው ከርዕሰ መስተዳድሩ ልቀን ከፍ ያለ ነው እሱ ጋር እኔ ቁጭ ብዬ በጠረጴዛ እንደዚህ አውርቻለሁ። በጠረጴዛ ለምኜዋለሁ። እኔ ሐምሌ 24 ቀን 2ሺ 15 ላይ ቁጭ ብዬ ነው እኔ የተመካከርኩት፣ አመራሮቼ ማለት ነው። የዚያን ጊዜ ሰዓት የሽማግሌ ተመርጦ ሄዶ ነበር። ስለዚህ መረጥ ነው ማለቴ መናገር ያለብን ነገር ተናገርን። እንግዲያማ ህዝብህን ለሞት ነው የምትሠሩ፣ ሞት አይቀርም ዝም ብለን አንገደልም። በግ አይደለንም። ገንዘብ አይደለንም። ማንም እንደፈለገው መጥቶ የሚያስረኝ አይደለም ማለት ነው። ወጣ ወዲያው ፈለጋ ነገር ስለዚህ እንዲህ አይነት መቀበል የማይፈልጉ ሰዎች አሁንም ቢሆን እያባባሱ አላህ ለምሳሌ በወረዳ በእንትን በምን አስተዳደር ያሉት ምን እያሉ ነው? ሁሉ መስግን